ምርጥና ገራሚ ስራዎችን በሰይድ አረቢያ መጅሊስ ና የእንጨት ስራዎች ቤታችሁን ማሳመር ማስዋብ ትፈልጋላችሁ? እንግዳውስ እስክሪኑ ላይ ባለው ስልኮች የትም አገር ሆናችሁ ደውላችሁ ማዘዝ እንዲሁም ደግሞ የስራ ቦታችንን መጎብኘት ከፈለጋችሁ ኦሮሚያ ክልል ሰሜን ሸዋ ደራ አደሬ ከተማ ጦጦበር አህመድ ሱቅ ፊት ለፊት ወይ ወደ አንዋር መስጊድ መሄጃ መንገድ ላይ እንገኛለን። ስለዚህ መጪውን የኢድ ፍጥር በዓል ቤታችሁን ማስዋል ላየነስላዲሁም ደግሞ ለልብሶቻችሁ መስቀያ ቁምሳጥኖች እንዲሁም ለቤታችሁ መፈረሻዎችን ትራሶችንና ከነፍራሻቸው። ስለዚህ ሰይድ አረቢያ መጅሊስ ጋር ሁሉም ነገር አለ ከነ ምንጣፎቻቸው ምን ነው ሰይድ አረቢያ መጅሊስ ጋር መታችሁ አለማዘዛችሁ እንግዲህ ላዘዛችሁትም እየተሰራ ላለላችሁ ቤቶች እንግዲህ በጣም የሚገራርሙ የቤታችሁ ማስዋቢያ አለ ሰይድ አረቢያ መጅሊስ ጋር። ስለዚህ በውጭ ሀገርም ሆነ በሀገር ውስጥ ያላቸው እህት ወንድሞች፣ ቤተሰቦች ሁላችሁም ለቤታችሁ ውበትና ማራክ የሆነ ስራዎች አለንና በአስተማማኝ ባለሙያዎች አጀብ ያስባሉ። ምርጥ ባለሙያዎችን ከአዲስ አበባ ጠምጥተን ሀገራችን ደራ ላይ ገራሚ ገራሚ የሆኑ ስራዎችን እየሰራን የደንበኞችን ስራዎች የቤት ደንበኞችን ቤት እያሳመረ የሚገኘው ሰይድ አረቢያ መጅሊስ ኑና፣ ጎብኙን፣ አስጎብኙን የመልክቱ ነው። ሰይድ አረቢያ መጅሊስ አደሬ ከተማ እንጦጦበር ወደ አንዋር መስጊድ መሄጃ መንገድ ላይ እንገኛለን። ለልብሳችሁ መስቀያ፣ ለወገባችሁ ማረፊያ አልጋዎች፣ እንደዚሁም ደግሞ ቲቪ ስታንዶች እንግዲህ መሀሉ ክፍት የሆነ ከብፌ ጋር የተያያዙ አልጋዎቹ ላይ ደግሞ የሚዘረጉ ገራሚ ገራሚ የሆነ ምንጣፎችና ሶፋዎችን ሶፋዎችንም ሆነ መጅሊሶችን አጀብ በሚያስብል ሁኔታ ቤታችሁን ለማሳመር ሰይድ አረቢያ መጅሊስ ስራ ሰአቱን በመጨመር ሌት ከቀን ምጭ ድም በዓል፣ እንግዲህ በጣም ብዙ እህቶችና ወንድሞች ፍራሽም ሆነ አልጋዎቻቸውን ወደ ቤታቸው ለማስገባት እኛም ጥሩ ዝግጅት አድርገን እየሰራ እንገኛለን። ለዚህ ነው ሁሌም ቢሆን ሰይድ አረቢያ መጅሊስን ካዘዛችሁ እንዲህ በምታዩት ሁኔታ በጣም ገራሚ የሆነ አልጋ እስከ ቤታቸው ድረስ ይዘን ደን ፍራሽን ንሆ መብሩክ እያልናቸው የምንገኝ ስለዚህ ሁሌም ሰይድ አረቢያ መጅሊስን ካዘዛችሁ እኛም በሚያማምሩና ምርጥ የሆኑ ስራዎች ሰርተን እናሳምርላችኋለን። እስከ ቤታችሁ ተዘዘኝ እንሄዳለን የምንለው ለዚህ ነው። ስለዚህ ፋርኒቸሮችንም ሆነ መጅሊሶችንም ሆነ ሁሉም ሰይድ አረቢያ መጅሊስ ጋር ጥራታቸውን የጠበቁ ምርጥ የሆኑ ስራዎች እየተሰሩ እስከ ቤታችሁ ድረስ እንሄዳለን በራሳችን ትራንስፖርት ያለ አንድ ወጪ ማለት ነው። በመላው ዓለም መሆናችሁ ሰይድ አረቢያ መጅሊስን መከታተል ከፈለጋችሁ ዩቱብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ላልሰማ ላላየ እንድታደርሱ በአክብሮት ጠይቃችኋለሁ። ሰይድ አረቢያ መጅሊስ ሁሌም ቢሆን ጥራትና ማራኪ የሆነ ስራዎችን ለእህት ወንድሞቼ በመጅሊስም ሆነ በፈርኒቸር መስራት ከጀመረ እነሆ ሶስት ዓመታትጨጫን ይላል ጥረናል። ስለዚህ ሶስት አመታቶች ልምድ ውስጥ እንግዲህ ብዙ ቤቶች ብዙ እቃዎች ሰይድ አረቢያ መጅሊስ በጣም በሚያማምሩ በቱርክ ልብሶች በአረቢያ መጅሊስ በምርጥ ወንድዶች እና በምርጥ አሰራር ቤታችሁን እንዳሷ ይታወቃል። ንም ገራሚ ገራሚ ስራዎች እየተሰሩ ይገኛሉ። ይህ የምትመለከቱት ገራሚ የሆነ መጅሊስ እየተሰራ ያለ ነው። ኢንሻ አላህ አላህ ስብሓነሁ ወተዓላ እንግዲህ በቀጣይ ቪዲዮ ምርጥ ስራዎቻችንን ይዘንላችሁ እንቀርባለን። ስለዚህ ሰይድ አረቢያ መጅሊስን ማዘዝ ከፈለጋችሁ፣ በኮመንት እንዲሁም ደግሞ ስክሪኑ ላይ ባለው ስልክ ቀጥታ መደወልም ይቻላል። እንዲሁም ደግሞ በዋትሳፕ ኢሞ፣ ቴሌግራም መጠቀም የምትፈልጉ ደግሞ 094737256ን ምርጫችሁ አድርጉና በየትኛውን ሶሻል ሚዲያ ይሄንን ስልክ ከተጠቀማችሁ ታገኙናላችሁ። በዩቱብ ቻናላችን ደግሞ ሁሌም በሰይድ አረቢያ መጅሊስ በየቀኑ የሚለቀቁ ስራዎች አሉ። እነሱ ደግሞ እንዲደርሷቸው ሰብስክራይብ አድርጉ።

ይህንን ረመዳን ሙፋጃ ማድረግ የምትፈልጉ ለህዝቡ መስጠት የምትፈልጉ እንዲሁም ደግሞ መጅሊሶቻችን ደንበኛ ተቀይሯል መጎብኘት ቤታችሁን ማስዋብ ከፈለጋችሁ አለን። ሰይድ አረቢያ መጅሊስ ጋር ኑና አስጎብኙን፣ መልእክታችን ነው። ሀሳብ አስተያየት ካላችሁ ላይ ጻፉልን። በነገ ሁለት ሙሉ ሁን ጊዜ